አንድ ነገር አንድን ነገር ይዞ ይመጣል ማለት ነው። ስለዚህ መሰንጠቁ ሰዎች ግን ይሄ ነገር ቢመጣ ምን እናድርግ? እግዚአብሔር እኮ ጭንቅላት ሰጥቷቸዋል አይደለ? አይን ሰጥቷቸዋል፣ ጆሮ፣ እጅ፣ እግር፣ ይልቁኑ እውቀት ሰጥቷቸዋል። ሰው እንደዚህ አይነት ሲመጣ በምን እንከላከል? ይሄ ሰው የራሱን ግዴታ መወጣት አለበት በተሰጠው እውቀት መጠቀም መቻል አለበት። ስለአድርገን ብናስተውላት ከእግዚአብሔር የታዘዘውን ትእዛዝን ብናስተውል ምን ይላል? ሰው ስድስት ቀን ሰርቶ በሰባተኛው ቀን ይረፍ እንደተባለ ምድር ራሱ በሰባተኛው ዓመት እንድታርፍ እግዚአብሔር ይፈቅዳል ማለት ነው። እረፍት ያስፈልጋታል ነው፣ ምድሪቱ ራሱ እረፍት ያስፈልጋታል። ስለዚህ ሰዎች በጣም ስግብግብ ሆነው ዛፎቿን፣ ደኖቿን እየጨፈጨፉ ውሃዋን እየመረዙ እንትም ቢሉ መልሶ ጉዳቱ ላያቸው ላይ ነው የሚመጣው፣ ነው ለምሳሌ፣ ኒኩለር ሰው ልተኩሶ አንድ አገር ቢ መርዙን ራሱ መልሶ ያመጣዋል፣ ነው ስለዚህ ተፈጥሮን ባጎሳቆልናት አቆልናት ቁጥር ወደ እኛ መምጣቱ አይቀርም። ምክንያቱም እንደ ሰው ነገርናት ነገር ናት፣ ባህሪዋ፣ ጠባይዋ ሲፈጥራት እግዚአብሔር በሴት አምሳል አንቺ ትባላለች። ሰው ለምሳሌ እኔም አንቺም ሁሉም የሰው ልጅ ሰባ ፐርሰንቱ ምንድን ነው ውሃ ነው። መሬትም በተመሳሳይ መልኩ ሰባ ፐርሰንቷ ውሃ ነው ማለት ነው። እኛ ሳምባ አለን አደለ፣ ኦክሲጅንን ተቀብለን ካርቦን ዳይኦክሳይድን ያወጣል ሳምባችን። በተመሳሳይ መልኩ ምድርም ደኗ እንደ ሳምባዋ ነው የሚታየው። እሽ፣ ኦክሲጅንን አውጥቶ ካርቦን ዳይኦክሳይድን ወስዶ፣ በአንጻሩ ማለት በፎቶን ሲንተሲስ። ስደት እና ደኖቿን ጨፈጨፍሽ ማለት መተንፈሻዋን አሳጣሻት ማለት ነው። ልክ እንደ ስኪን ደግሞ አፈር አላት። እኛ ቆዳችን ለምሳሌ ምናየው ውስጣችን ያለውን የደም ስርን ጠብቋል አይደለ? አሁን ቆዳችን ቢላጥ ውስጣችን ነው የሚታየው ደማችን ነው የሚፈሰው። እና እግዚአብሔር ከላይ ይህን ሁሉ መከለያ አድርጎልናል። ሴላችን ይጠብቃል ከብዙ ጉዳት። አፈርን በተመሳሳይ መልኩ የዛፍ ስሮችን ልክ እንደ እነሱን ይጠብቃል ማለት ነው። ልክ እንደ እኛ ስራዎች፣ ጅማቶች እንዳሉ በተመሳሳይ መልኩ የዛፍ ስሮች አሏታል። አስራ ወፅ ይባላሉ። ለምሳሌ እስከላችን ናችን ሆናችን እንዳለ ሁሉ ድንጋዮች አሏት የሚያጠነክራት እኛ ልባችን እንደሚመታ ሳይንቲፊካል የተጠና ርሰርት ቢት አላት ማለት ነው። ስለዚህ እችን ነገር መንከባከብና መጠበቅ የሰው ድርሻው ነው። መሬት እንዳይንሸራተት ዛፍ መትከል አለበት ካለበለዘ ካለበለዛ ተንሸራቶ ራሱን ያጠፋል። ስለዚህ ሰዎች ተፈጥሮ ባጎሳቆሉ ቁጥር በሰው ሰራሽ መንገድም ሊሆን ይችላል፣ በሌላም መንገድ ሊሆን ይችላል። ባጎሳቆሉ ቁጥር መሬት ራሷ ዋጋቸውን ትከፍላቸዋለች ለማለት ነው። ስለዚህ እዚህ ላይ የእግዚአብሔር ቁጣ አይደለም ሰዎች በስንፍናቸው የሚያመጡት ነገሮች ዋጋ ያስከፍላቸዋል በራሳቸው ጊዜ ማለት ነው። እንትኑ ጊዜውን ያልጠበቀ መሰረተ ልማት በጣም አደገኛ ከሆነ መሬት ሊሰነጥቀው ሊያንሸራትተው ይችላል። ይሄ አንደኛው ነው። ሁለተኛው ግን እንደ ፍርድም ደግሞ የሚታይበት ጊዜ ያለ እግዚአብሔር ቁጣ ብሎ የሚታይበት ይሄ ምሳሌ በእሳት በውሃ፣ በነፋስ፣ በመሬት ቅጣትን ቀጥቷል ማለት ነው። ለምሳሌ ለምህረት የሆኑት ለቁጣ ይሆናሉ ነው ይለወጣሉ። ለምሳሌ በኖ ዘመን ውሃ አጥፍቷል፣ ውሃ የጥፋት ምክንያት ሆኗል። እሳት ደግሞ የሰዶምን የገሞራን ሲባሮ ሲባ ማዲያምን አጥፍተዋል። በነፋስ እንደገና ስምንቱ የቁጣ ነፋሳት ወጥተው አጥፍተዋል። በመሬት ደግሞ መሬት ተከፍቶ ይዋጣቸዋሉ። እና ይሄ እንግዲህ አይነት ከላይ ከባለቤቱ በህብረት ለበደል ነው። በደል ከመጣ ግብፅ ላይ እንደወረደው መቅሰፍት ምንድን ነው የሰው ልጅ የሚያድነው? ትሕትናና ንስሐ ነው። ሌላ ነገር የለም። መውደቅ፣ መንበርከክ፣ አምላኩን መማጸን ነው። ሶስተኛው ግን ምድር ራሷን ታድሳለች ነው። ወትሄድስ ገጻ ለምድር ይላል ዳዊት፣ የምድርን ፊት ታድሳለህ። ለምሳሌ ርዕደ ምድሮች ብዙ ነገሮችን ይፈጥራሉ። ሸለቆ ይፈጥራሉ። አዲስ መልካም ምድር ይፈጠራል፣ አዲስ ተራራ ይፈጠራል፣ አዲስ ሀይቅ ይፈጠራል፣ አዲስ ባህር፣ ብዙ ነገሮች ይፈጥራሉ። ኢቭን መሬት ስትተነፍስ ራሷን ታረጋጋለች። ለምሳሌ እኛ ሆዳችን በልተን ቅፍትት ካለን እንዴት እንደምንጨነቅ እናውቃለን። የግዴታ የሆነ ሚያገሳ ነገር ስንጠጣ ያክል ይወጣል፣ በግሳት ቀለል ይላል፣ የሚወጡት ነገሮች እና መሬት የራሷን ሚዛኗን ለመጠበቅ በራሷ ጊዜ ይህን ነገር ታደርጋለች። ያ ማለት ግዴታ ነው፣ ለምድር መተንፈስ መቻል አለባት። አዲስ ስርዓት ሆል። ለምሳሌ ዛፍን ስትቆርጩ ምን ይሆናል? አዲስ እንትን ያፈራል ማለት ነው። አደለ ሴል ከቆሰለ በኋላ እንደገና ራሱን ይጠግናል። ለምሳሌ ኮቪድ በመጣ ጊዜ ሰው ቤቱ ተከተተ፣ የመሬት ስነ ምህዳር ተስተካከለ። ቪዲዮ ቤት መከተቱ መጥፎ ነው፣ ነገር ግን የኬሚካል ጭስ ቀነሰ አይደለ። አይተን የማናውቃቸው የወፍ አይነቶች መጡ። ኢቨን የተለያዩ የዱር እንስሳት አራዊት በዙ። በአደን የሚጠፉት የአሳ ምርት ጨመረ። አንድ ነገር አንድን ነገር ይዞ ይመጣል ማለት ነው። ስለዚህ መሰንጠቁ ሰዎች ግን ይሄ ነገር ቢመጣ ምን እናድርግ? እግዚአብሔር እኮ ጭንቅላት ሰጥቷቸዋል አይደለ? አይን ሰጥቷቸዋል፣ ጆሮ፣ እጅ፣ እግር፣ ይልቁኑ እውቀት ሰጥቷቸዋል። ሰው እንደዚህ አይነት ሲመጣ በምን እንከላከል የሚለው የሰው ሀሳብ ነው። ለምሳሌ ጃፓን፣ ሌሎችም እዚህ ርዝክክ ሚያጠቃቸው ሀገራት ህንፃቸው እንደዚህ ፍሌክስብል የሆነ አይደለ? እንደዚህ እያደረጉ ድልድዩም እንደዚህ እንደዚህ እያደረገ ይሄ ሰው የራሱን ግዴታ መወጣት አለበት፣ በተሰጠው እውቀት መጠቀም መቻል አለበት። ስለዚህ በሶስት መልኩ ነው ማየው እኔ። አንደኛ ተፈጥሮን በበደልናት ቁጥር ስነ ምህዳሯን ባጠፋን ቁጥር መልሳ አጸፌታ እርምጃ ትወስዳለች። ያ በራሳችን ያመጣነው ጉዳይ ነው አይደለ እንዴ? ለምሳሌ ጥሩ ያልሆነ ድልድይ ብሰሪ ድልድዩ ተሰብሮ ሰው እንደሚያልቅ ማለት ነው። ጥሩ ያልሆነ ነገር ጥሩ ያልሆነ ነገርን ይከፍላል ማለት ነው። ሁለተኛው በመጽሐፍ ቅዱስ ላይ ብዙ የምድር መንቀጥቀጦች እንደ ቁጣ ተደርገው ይታያሉ። ያ ከሆነ ደግሞ ንስሐ መግባት ነው የሚያድነው። ሶስተኛው ግን መሬት ራሷን ገጿን ታድሳለች። በቃ ለመሬት አልሚ የሆኑ በጣም ብዙ ንጥራተ ነገራት ከመሬት ውስጥ ይወጣሉ፣ በእሳተ ገሞራ አማካይነት ማለት ነው። ኢቨን እራሱ ብዙ አይነት ነዳጅ ሊኖር ይችላል። ሳምቲንግ ራሱ አንዳንድ ሪቪልድ የሆነ እና ያ ራሱ እዛ ቦታ ላይ መከሰቱ ሰዎች እንዲያስቡ ያደርጋቸዋል። እዛ ቦታ ላይ ምን ነገር አለ ማለት ነው። ሳምቲንግ የከበሩ ድንጋዮች ሊኖሩ ይችላሉ። ነዳጅ ሊኖር ይችላል። ሳምቲንግ ሊኖር ይችላል። ስለዚህ ብዙ ነገሮች ናቸው ማለት ነው። ስለዚህ ሰዎች አንድ ነገር ብቻ አይተው እንዳይወስኑ 360 ዲግሪ ወስነው ከመሬት ጋር ያላቸውን ደግሞ ትስስርም አጠናክረው ቢኖሩ ምክንያቱም እግዚአብሔር ሰውን ከምድር አፈር አበጀው ይላል። ስለዚህ ኢቨን የሚገርምሽ ከሰው ልጆች ይልቅ ከመሬት ጋር ትስስር ያላቸው ውሻ፣ ሌሎችም እንስሳት ስለ ርዕደ ምድር የተሻለ ሴንስ ያደርጉታል ከኛ በበለጠ ማለት ነው። ሊመጣ ሲል የመጮህ ነገር የመሸሽ ነገር ቢያንስ አላቸው በደመነፍስ አኒማል ሶል አላቸው። ሰው ደግሞ ከምድር ጋር ያለው ሪሌሽንን አጥቷል። እንደ ድሮ በባዶ እግሩ አይሄድም፣ ከፈጥሮ ጋር አይውልም። ስለዚህ ስክነት የሌለው አይነት ሆኗል። እና ሞር ከዚህ አንጻር ቢታይ መልካም ነው እላለሁ። ሰው ማስታረቅ ይቻላል፤ አንድም ምድርን በመንከባከብ እና በመጠበቅ ሁለትም ንስሐ በመግባት እና ጸሎት በማድረግ ሶስትም፣ ምድር ደግሞ የተፈጥሮ ሂደት ነው ሂደቷ ነው እሱን መጠበቅ ሂደቷን አባክብሮት መጠበቅ ነው። ስለዚህ መፍትሄው እጃችን ላይ ነው ማለት። አሁን አረጋጋሀኝ እኔ ራሱ ደስ ይላል። የምታይበት ምልከታ ሁሉ ወደ ውስጥ የሚገባ ነው። ሌላው ስለ ጥንታዊ ኢትዮጵያ የከዋክብት እውቀት ያለትን ሀሳብ ቢያካፍሉን። እንግዲህ የምትሉን አንስተን ወደ ሰማይ እንሂድ ማለት ነው በእርግጥ ብዙ ጊዜም ደጋግሜ ይናገራለሁ። ኢትዮጵያ ሊቃውንትም ጥንታውያኑ በጻፉት ጥንታውያን ሰነዶች መካከል አንድ የሥነ ፍጥረት ትርጓሜ በጣም ደስ ይለኛል። ሰው ሁለቱንም ዓለም ማየት የሚችል መሆኑ እንስሳትና አራዊትን በአራት እግራቸው ነው የሚሄዱት ነው፣ አራት እግር መሬት መሬት እያዩ ነው አል ሁሉም ወደ መሬት መሬት ነው። ሁለት ነገር አለው፣ እንደ ዘንግ መልምሎ እንደ እሸት ፈልፍሎ የሚል ቃል ይጠቀማሉ። በጣም ደስ ይላል አባባሉ። ቀና ብሎ እንዲያይ አድርጎታል ነው ምንድነው? ሁለት ትርጉም አለው ነው። አንደኛው ትርጉም መሬት መሬት ማየታቸው መሬታውያን ብቻ መሆናቸውን ያመለክታል። እኛ ደግሞ ቀና ብለን ማየታችን ሰማያውያንም ጭምርነን ነው። ምድራዊና ሰማዩ ነገር የተጋጠመብንን። ስለዚህ ዝም ብለን መሬት መሬት የምናይ ከሆንን ከእንስሳት ከአራዊት መሻላ ያ ሁሉ እነሱ ያያሉ በተሻለ እንደውም መሬትን ተረድተዋት ይጠቀሙባታል። እኛ ግን ይሄ አልተፈቀደልን። መሬት መሬት ብቻ በአራት እግር ይሰራል ነበር እግዚአብሔር ነው። ሰው ግን ቀና ብሎ ማየት ይገባዋል። እግዚአብሔር ማጀስቲ ገናንነት፣ ቀና ብለሽ ስትመለከሽ ህዋው ስፋቱ፣ በዛ ላይ ደግሞ ህዋው ላይ ያሉት አካላት ፀሐይ፣ የራሷ ምስጢር አላት ጨረቃ፣ ከዋክብት፣ ፕላኔት ምን ስፍር ቁጥር የሌለው እንደኔ አይነት ሰው ከዋክብትን የሚመለከት ሰዎች ያውቃሉ እና ያለውን ጋላክሲው በ200 ቢሊዮን ጋላክሲ ምንድን ነው ጉዱ? እስክት ድረስ ታያለሽ። ገናህንነት ነገር ሰፊ ነገር ነው። ዝቅ ብለሽ እንደዚህ ከፍ ብለሽ ወደዛ ማየት ያስፈልጋል። ስለዚህ ከምድር ደግሞ ወደ ሰማይ እንነሳ ስላልሽ ጥሩ ነው ለማለት ያህል ነው። ቀደምት ኢትዮጵያውያን ሰማይን የሚመለከቱ የሰማይ ሰዎች ናቸው። በጣም የሚያስደንቀኝ ነገር ይሄ ነው። አሁን ካለነው በተሻለ ይመስለኛል። ለምን የጻፏቸው መጻሕፍት ምስክር ናቸው። አሁን እኮ ሰማይን መመልከት እንደ ሌላ ጭምር የሚያስፈልጅ ሆኗል። አሁን ፈርስ ሴንቸሪ ላይ የሆነው ሰዎች ምን ያህል እንትኑ ልዩነቱን ነው ማየው እና በታሪክ መዝገብም ቢሆን በስነፈለኩም ታሪክ መነሻ አለን አይደል? ሁልጊዜ አንድ ሰው ሮጫ ሲሮጥ አንድ ግሮን ወደ ኋላ አንድ ግሮን ወደፊት ያደርጋል። በትላንትና በነገ መካከል ያለ ዛሬ ሆነን ነው ወይም ከፍታ ዘላይ ሊዘል ሲል ወደኋላ በጣም ይሄዳል። ከዛ ተስፈንጥሮ ይነሳል። ስለዚህ ወደ ኋላ ማየታችን ወደፊት በጣም ተስፈንጥረ እንድንነሳ ኤነርጂ ነው ራሱ የሚችለው። ስለዚህ ባለንበት ሂድ ብንባል መሄድም አንችልም፣ ስፒድም አይኖረንም። ለምሳሌ ዛፍ ስር አለው አይደል? ስር የሌለው ግንድ ግንድ ያልተሸከመው ቅርንጫፍ የለም። ስሩ አንሴስተሮቻችን ናቸው፣ ግንዱ እኛ ነን፣ ቅርንጫፉ በኛ ግንድነት የሚወጡ ሌሎች ናቸው። ሰው እንደዚህ አይነት ነው ፓተርኑ ለማለት ነው። የዛሬ አራት ሺህ ዓመት